ሰላም ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ምን እንደሆነ ከደቂቆች በኋላ እሱን ሼር ማድረጋችሁ ይሆናል ማለት ነው። አዲስ ዩኒቨርሲቲ ሁለት ዩኒቨርሲቲ ጥሪ አድርጓል ማለት ነው። በነዚህ በ24 ሰዓቶች ውስጥ እነሱንም ሁለት ዩኒቨርሲቲዎችንም ሼር አደርጋለሁ ማለት ነው። እንደዚሁም የተለያዩ ነገራቶችን ዲስከስ እናደርጋለን። ግን ሳንጀምሩ በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ ማለት ነው። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ ቢኮዝ ከዚህ በኋላ በጣም የተለያዩ ነገራቶችን ትጠቀማላችሁ ማለት ነው። ፕሊስ ሁላችሁም ይህም ቪዲዮ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቢኮዝ የተለያዩ ዩኒቨርሲቲዎች ጥሪ ሲያደርጉ ጊዜ ቶሎ ብለን ሼር ስለምናደርጋችሁ ማለት ነው። ብዙም ሳልቆይባችሁ ወደ ግድል እንግባ። ዛሬ አንደኛው ዩኒቨርሲቲ በ2018 ዓ.ም ማለት ነው፣ አሽ ነው በጣም በጣም ኮሜንት ላይ ከተጠየቁት ዩኒቨርሲቲዎች ጥሪያቸው መች ነው ብዬ ከተጠየቁት አንደኛው ልል እስከምችል ድረስ ወሎ ዩኒቨርሲቲ ነው። ሁላችሁም ወሎ ዩኒቨርሲቲ ከሆናችሁ ከስር ከስር ከስር ሁላችሁም አለን አለን አለን በሉ በቃ። ወሎ ዩኒቨርሲቲ ከሆናችሁ ማለት ነው የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ማለት ነው ምዝገባችሁ ህዳር 25 እና ህዳር 26 2018 ዓ ም መሆኑን ዩኒቨርሲቲው አሳውቃል። ማለት ነው አይኖ ትንሽ ቆይቼ አለ የተለቀቀው አራት፣ አይ ቲንክ የተለቀቀው ሶስት ሰአት አራት ሰአት ነው የተለቀቀው። አልተመቸኝም። ላይክ ያኔ ኮይቶን አርፍዶ ነው የለቀቀው ጥሪውን እና የሚያስፈልጉት ነገራቶች ለመዝገባ ስትሄዱ ጊዜ የተለያዩ ነገራቶች አሉ። እሱን እዚህ ላይ አውርቼ ቪዲዮን አላረዝም ማለት ነው። ቴሌግራም ቻናሌን ከስር አስቀምጥላችኋለሁ ማለት ነው። አድቫይዝ እንትኑ ጥሪ ያደረገበትን እንትን ወረቀቱን ማለት ነው ልክላችኋለሁ ማለት ነው። ገብታችሁ ጆይን አድርግታችሁ የተለያዩ ኢንፎርሜሽኖች የምታገኙበት ቴሌግራም ቻናላችን ማለት ነው። ሁላችሁም ጆይን ማድረግ ትችላላችሁ። ከዚህ በኋላም ጥሪ አንደኛ ሲለቀቅ መጀመሪያ እዛ ለሰላም አሳውቁ ማለት ነው። ከስር ያስቀመጥኩበት የቴሌግራም እንትን አለች ግቡና ክሊክ አድርጋችሁ ጆይን ማድረግ ትችላላችሁ። ሁለተኛው ዩኒቨርሲቲስ ሁለተኛው ዩኒቨርሲቲ በ2018 ዓመተ ምህረት በትምህርት ሚኒስቴር ማለት ነው አሶሳ ዩኒቨርሲቲ የተመደባችሁ ተማሪዎች ሁሉ ታህሳስ አንድ እና ታህሳስ ሁለት የምዝገባ ቀናት መሆኑን አሳውቋል ማለት ነው። ትምህርት የሚጀምሩት ደግሞ ታህሳስ አራት 2018 ዓመተ ምረት እናም ጀምሮ አሳውቋል ማለት ነው። ለምዝገባ ስትሄዱ የተለያዩ ነገራቶች ያስፈልጋሉ ማለት ነው። እነሱንም የወረቀቱን ዩኒቨርሲቲው ጥሪ ያደረገበትን እንትል የቴሌግራም ቻናላችን ላይ ለቅላችኋለሁ ማለት ነው። ገብታችሁ ጆይን ማድረግ አትርሱ ማለት ነው። እነዚህ ሁለት ዩኒቨርሲቲዎች ለዛሬ ጥሪ ያደረጉት ሁለት ዩኒቨርሲቲዎች እነዚህ ናቸው ማለት ነው። የተለያዩም ከዚህ በኋላ ጥሪ ሲያደርገው እንድናሳውቃችሁ የዚህን ቻናል ይህን ጠቃሚ ቻናል ሰብስክራይብ በማድረግ እንደዚሁም ጠቃሚ ጠቃሚ ኢንፎርሜሽኖች የምትፈልጉ ከሆነ የቴሌግራም ቻናልችንን ጆይን በማድረግ ይህን ቻናል ተጠቀሙበት ማለት ነው። እናም አነስመት ማለግ ፈልጎ ሰው አሁንም ሁለት ቀን ብቻ ነው የቀረው ማለት ነው። የማስተር ክላስ የሪሚዲያል ፕራይቬት ክላሳችን ልንጀምር ማለት ነው። የተለያዩ ጋይዶችን የምንሰጥበት ከታይም ማኔጅመንት ጀምረን ከፕላን አወጣት እንደዚሁም በመጨረሻው ቪዲዮ ማለት ነው ስድስት ወር ቻሌንጅ የስድስት ወር ፕላን አብረን አውጥተን የምንለያይበት የ21 ቀን ቻሌንጅ ነው ማለት ነው። ሀያ አንድ ቀን ቻሌንጅ ብዙ ጊዜ አውርቻለሁ ማለት ነው። አራት ሰው አምስት ሰው ስድስት ሰው ገባ አልገባ በእሁድ ቀን ውድ 12 ሰዓት ቪዲዮን ይለቀቅበታል ማለት ነው። በታይም ማኔጅመንት ዲቴል ቪዲዮ ማለት ነው። እነዚሁም በየሶስት ሶስት ቀኑ የምንለቅበት እርግጠኛ ነኝ። ስኬጁሉን ስታዩ በጣም ይመቻችኋል ማለት ነው። እናም ብሩም ተወጣጣኝ ነው ለሁሉም ሰው ሀምሳ ብር ብቻና ብቻ ነው ማለት ነው። ለሁሉም ሰው እንዲመች ብለን እኛ ጋይድ የምንሰጥበት የፕራይቬት ክላሳችን ነው ማለት ነው። እኛም ጋይን ስንሰጥ ከእናንተ በልጬ ሳይሆን ማለት ነው፣ ትስራለች ብዬ ያየኋትን መንገድ ለእናንተ ሼር ማድረግበት የፕራይቬት ክላሳችን ነው ማለት ነው። ምንሰጠው አገልግሎቶች ከስር ከፈለጋችሁ የኮንታክት ልታደርጉን ትችላላችሁ ማለት ነው። እንዳልኳችሁ ቲዩቶሪያል ሳይሆን የምንሰጠው ቲዩቶሪያል፣ በፊት ቢዚክ መረዳት ያለባችሁ ለሀያ አንድ ቀናቶች የተለያዩ ቪዲዮ ከሾርት አወጣት ከፕላን አወጣት ከታይም ማኔጅመንት ሁሉንም ሳብጀክት ለናቹራል ለሶሻል እንዴት ማጥናት እንዳለባችሁ ዋን ባይ ዋን የምንሰራበት ቪዲዮ ነው ማለት ነው። እንደዚሁም የምንለያየው የስድስት ወር የስድስት ወር መንዝ ማለት ነው። ስድስት መንዝ ታሳስ ሁለት ሚያልቅ ከሆነ ስድስት ወር አይደለም እትማሩት የስድስት ወርም ፕላን አብረን አውጥተን እንለያያለን ማለት ነው። ይህን እድል እንዳያልፋችሁ፣ እሁድ ነው የሚጀምረው ማለት ነው። ምዝገባው ሁለት ቀን ብቻ ነው የቀረው ከስር በማስቀመጥላችሁ የቴሌግራም ቁጥር ኮንታክት ልታደርጉ ትችላላችሁ። እኔ እዛ ላይ አክቲቭ ካልሆንኩ ደግሞ በኮል ደውላችሁ ከሰባት ሰዓት በኋላ ማለት ነው አክቲቭ የሆንበት ሰዓት ያኔ ስለሆነ ከሰባት ሰዓት በኋላ ደውላችሁ የተለያየ ኢንፎርሜሽን መጠየቅ ትችላላችሁ ማለት ነው። እኔም አነስ ባለው ስልኩን ይሄ ይመስላል የዛሬ ቪዲዮአችን ይሄ እድል እንዳያመልጣችሁ ሁለት ቀን ብቻ ነው የቀረው ማለት ነው። 50 ብር ብቻ ለሁሉም ተማሪ ተመጣጣኝ እንዲሆን ብለን ይሄ እድል ከ99% ውስጥ አንዱ ፐርሰንት መሆን ፈለጋችሁ፣ ይሄ ቻናል ወይም ይሄ ክላስ እርግጠኛ ነኝ ለእናንተ ነው። እንዳታሳልፉት። ቻው።